እንደምን ቆያችሁ የተከበራችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የእለቱን ዜናዎች ይዘን ቀርበናል። ዜናዎቹን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ዮሀና መኮንን ወደ እናንተ እያደረስኩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሆነው ዘመኑ የእድገታችን መልህቅ የሆኑ ግዙፍ ፕሮጀክቶችን የጀመርንበት በመሆኑ በታሪካችን ውስጥ በኩልህ የሚወሳ አዲስ ምዕራፍ ይሆናል ሲሉ የኢፌዴሪ ፕሬዚደንት ታዬ አጽቀሥላሴ ተናገሩ። ስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን የመክፈቻ ስነ ስርዓት ተካሂዷል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊያደርሰን ዘጋቢያችን በለጠ ታረቀኝ እዚህ ስቱዲዮ ይገኛል። እንዴት ዋልክ በለጠ? በዛሬው በሁለቱ ምክር ቤቶች ጉባኤ ላይ መክፈቻ ላይ የነበረውን ጉዳይ አጠር አድርገህ ለተመልካቾች አድርስልን። አመሰግናለሁ ዮሐና፣ ጠና ይስጥልንና አድማጭ ተመልካቾቻችን ቀደም ብለሽ ለማንሳት እንደሞከርሽው እንግዲህ የኢፌዴሪ ስድስተኛው ምክር ቤት የሁለቱ የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤት የጋራ የመክፈቻ ስነስርዓት ዛሬ እንግዲህ በኢፌዴሪ ፕሬዚደንት ታዬ አጽቀ ስላሴ አማካኝነት በይፋ ተጀምሯል ማለት ነው። እንግዲህ ታዬ አጽቀ ስላሴ ፕሬዚደንቱ ማለት ነው የመክፈቻ ስነስርዓቱን መሰረት አድርገው የመግቢያ ንግግር አድርገው ነበር እንግዲህ በንግግራቸውም ባለፈው በጀት አመት በ2017 ዓ.ም ኢትዮጵያ ያሳካቻቸውን ታላላቅ ፕሮጀክቶች ወይም ታላላቅ ስኬቶች እና በ2018 ዓ.ም ደግሞ ልታሳካቸው ያሰበቻቸውን ያቀደቻቸውን የትኩረት አቅጣጫዎችን መሰረት አድርገው ንግግር ያደረጉት። በዚህ መሰረት ፕሬዚዳንቱ ሲናገሩ እንግዲህ በ2017 በኢኮኖሚ በፖለቲካና በማህበራዊ ጉዳይ ኢትዮጵያ ታላላቅ ስኬቶችን እንዳሳካች እንዳከናወነች አንስተዋል። በተለይም ደግሞ ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ የጋዝ ፕላንት የተመረቀበት እንዲሁም ታላላቅ ዲፕሎማሲያዊ ክንውኖች የተከናወኑበት ጊዜ እንደነበር ፕሬዚዳንቱ አንስተዋል። እንግዲህ በትምህርት በማህበራዊ ዘርፍ ደግሞ የትምህርት ጥራትን ለማስጠበቅ ከፍተኛ የሆነ ርብርብ ሲደረግ እንደነበር፣ በጤናው ዘርፍ በሀገር ውስጥ የጤና መድኃኒቶችና የህክምና መሳሪያዎች በሀገር ውስጥ የተመረቱበትና ለህዝብ አገልግሎት የዋሉበት እንደነበር አንስተዋል። በአጠቃላይ በኢኮኖሚው ዘርፍ ታላላቅ እመርታዎች የተመዘጉበት ዓመት እንደነበርና በቀጣይም ደግሞ ከነዚህ ስኬቶች ትምህርት ወስደን የበለጠ ስኬታማ እንድንሆን የበለጠ ኢትዮጵያን ስሟን ማስጠራት፣ ዜጎቿን ተጠቃሚ ማድረግ የምንችልባቸውን ተግባራት ማከናወን ይገባናል ብለዋል። እንግዲህ በዚህ መሰረት በቀጣይ ሊከናወኑ ይገባቸዋል ብለው የትኩረት አቅጣጫዎችን አስቀምጠዋል። አንደኛው ነፃና ገለልተኛ ተቋማትን መገንባት ዜጎች በፍትሐዊነት በእኩልነት ግልጋሎት ሊያገኙባቸው የሚገቧቸው ተቋማት ግንባታ ላይ ትኩረት እንደሚደረግ አንስተዋል። እንግዲህ በተለያዩ አካባቢዎች ግጭቶች ይስተዋሉ በሀገራችን ይስተዋላሉ። እነዚህን ግጭቶች ሰላማዊ በሆነ መንገድ መንግስት ለመፍታት ከመቼውም ጊዜ በተሻለ መንገድ ትኩረት ሰጥቶ ይሰራል የሚል ሀሳባቸውን አንስተዋል። የዜጎችን ዋስትና የሚያረጋግጡ ፍትሐዊ ስርዓት እንዲጠናከርም እንሰራለን ብለዋል። ማህበራዊ ትስስርን ማጠናከር ላይም መንግስት ትኩረት አድርጎ እንደሚሰራ እንግዲህ ኢትዮጵያውያን ለዘመናት እንግዲህ አብረን የኖር ነው በማኅበራዊ እሴቶቻችንን እኛን ሊያጋምዱን አብረው ሊያዘልቁን የሚችሉ እሴቶቻችንን በአግባቡ መጠቀም በመቻላችን ነውና እነሱ እንዳይናዱ ጥበቃ ማድረግ፣ ወደፊትም ደግሞ በአግባቡ መጠቀም እንዳለብን ትኩረት እናደርጋለን ብለዋል። የትምህርት ተቋማትም ይገነባሉ፣ ትኩረት ይደረጋል ብለዋል። በአርብቶ አደሮች አካባቢ ደግሞ የትምህርት ተደራሽነት አሁንም ተደራሽ እንዲሆኑ እየተሰራ ነው። ወደፊት ተጠናክሮ እንደሚቀጥል ፕሬዚዳንቱ አንስተዋል። አካል ጉዳተኞችን መሰረት ያደረጉ ወይም ታሳቢ ያደረጉ የመሰረተ ልማት ግንባታቸውም ግንባታዎችም ይከናወናሉ ብለዋል። አረጋውያንን፣ ወጣቶችን፣ ሴቶችን ተጠቃሚ የሚያደርጉ ስራው ሰዎች እቅዶች እንደሚከናወኑም ነው ፕሬዚዳንቱ ያነሱት። በተለይም ደግሞ የከርሰ ምድር ሀብታችንን ለሕዝብ ጥቅም የሚውልበትን አሰራርም እንዘረጋለን፣ የበለጠ አተኩረን እንሰራለን ብለዋል ፕሬዚዳንቱ። የውጭ ግንኙነትን በተመለከተ እንግዲህ ጠንከር አድርገው አራት ጉዳይ ላይ ሀሳብ ሰጥተዋል ወይም ንግግር አድርገዋል። አንደኛው ዜጋ ተኮር ፖሊሲ ዲፕሎማሲያችን ላይ አጠናክረን እንቀጥላለን ብለዋል። እንግዲህ ዜጎች በህገወጥ መንገድ ከሀገር ሲሰደዱ በለሞትና ለተለያዩ እንግልቶች ይዳረጋሉ። አንደኛ ህገ ወጥ ስደትን መከላከል አለብን። በህጋዊ መንገድ ወደ ሌሎች ሀገሮች ሂደው መስራት እንዲችሉ መንግስት እንግዲህ ስራዎችን እንደሚሰራና በሄዱባቸው አገሮች ደግሞ መብትና ደህንነታቸው ተጠብቆ እንዲሰሩ መንግስት ትብብር እንደሚያደርግ አንስተዋል። የባህር በር ጥያቄ እንግዲህ ሰላማዊና ዲፕሎማሲ በሆነ መንገድ ኢትዮጵያ እያቀረበች ነው የዓለም አቀፉ ማህበረሰብም ተቀባይነት እንዲያገኝ እያደረግንን ነው ይህንንም አጠናክረን እንቀጥላለን፣ የሚል ሀሳባቸውን ሰጥተዋል። በውጭ ጉዳይ ፖሊሲ መሰረት ቅድሚያ ለጎረቤት እንሰጣለን የሚል ሀሳብም ተነስቷል። ዓለም አቀፉ የሀይል አስተላለፍን በሚዛናዊነት እናደርጋለን፣ ይህንንም አጠናክረን እንቀጥላለን ብለዋል። በተለይም ደግሞ በመጪው የሚካሄደው ሰባተኛው ሀገራዊ ምርጫ ታማኝና ፍትሃዊ እንዲሁም አሳታፊ እንዲሆን መንግስት ኃላፊነት ወስዶ ይሰራል የሚሉ ሀሳባቸውን ነው እንግዲህ ፕሬዚዳንቱ በንግግራቸው ያነሱ። ወይዋ ነው በለጠ ስቱዲዮ ተገኝተው ላደረሱልን ከመረጃ ከልብ እናመሰግናለን። መልካም ጊዜ ይሆንልዎ። እኔም አመሰግናለሁ። ወደ ሌሎች ዜናዎች እናልፋለን። እንደ ሀገር ከ ስልሳ ሶስት ሚሊየን በላይ ዜጎችን የማህበረሰብ አቀፍ የጤና መድህን ሽፋን ተጠቃሚ ለማድረግ እየተሰራ መሆኑን የጤና ሚኒስቴር ገለጸ። ሁለተኛው ዓለም አቀፍ የመጀመሪያ ደረጃ ጤና ክብካቤ ኮንፈረንስ በአዲስ አበባ ተካሂዷል። ኢትዮጵያ ዘርፉን በውጤታማነት ለለመምራት የፖለቲካ ቁርጠኝነት ማሳየቷን በኮንፈረንሱ ላይ ተገልጿል። በተለይም ሰለሞን ዝርዝር አላት በሃያ አንደኛው ክፍለ ዘመን የመጀመሪያ ደረጃ ጤና ክብካቤን ማሳደግና ሰውን ማስቀደም በሚል መሪ ሀሳብ እየተካሄደ በሚገኘው ዓለም አቀፉ የመጀመሪያ ደረጃ ጤና ክብካቤ ኮንፈረንስ ከ ስልሳ አራት ሀገራት የተውጣጡ ከ ሰባት መቶ በላይ እንግዶች ተሳትፈዋል። ኢትዮጵያ ባለፉት ሁለት አስርት ዓመታት በማህበረሰብ አቀፍ የጤና አገልግሎት ውጤታማ ስራ መስራቷን የገለጹት የጤና ሚኒስትሯ ዶክተር መቅደስ ዳባ በዘላቂነት የጤና ስርአቱን ለማሻሻል በቅንጅት እየተሰራ ነው ብለዋል። ወን ዊ ፊኒሽ ዲስ ይር ዊ ሃድ ሞር ዛን ሲክስቲ ስሪ ሚሊዮን ፒፕል ይህንን አመት ስናገባድድ ከሶስት ሚሊዮን በላይ ዜጎቻችን በማህበረሰብ አቀፍ የጤና መድህን ሽፋን ተጠቃሚ ለማድረግ እየሰራን ነው። ከዚህ በፊትም የነበርን ልምድ እንደሚያሳየው ያለን የተቀናጀ ልምድ እቅዳችንን በስኬት እንድንፈጽም ያስችለናል። ይሁን እንጂ አሁንም መሻገር ያለብን ችግሮች እንዳሉ ይሰማናል። እነዛን ለመቅረፍ አይበገሬ የጤና ስርዓት ለመገንባት ቀጣይነት ያለው የገንዘብ ድጋፍ፣ ጠንካራ ተቋም መገንባትና በባለቤትነት መስራት ይጠይቃል። የመጀመሪያ ደረጃ ጤና እንክብካቤን በብቃት ለመተግበር በሀገር አቀፍ ደረጃ በመንግስት ትኩረት ተሰጥቶ ከሚሰራባቸው የቅድሚያ ቅድሚያ አጀንዳዎች አንዱ ነው። ለዚህ ደግሞ የኢትዮጵያ መንግስት ከፍተኛ የፖለቲካ ቁርጠኝነቱን አሳይቷል። የዓለም አቀፉ የመጀመሪያ ደረጃ ጤና ክብካቤ በኢትዮጵያ ዋና ዳይሬክተር ዶክተር አብነት ዘለቀ የመጀመሪያ ደረጃ ጤና ክብካቤን በውጤታማነት ኢትዮጵያ መተግበሯን ገልጸው ሌሎች የአፍሪካ ሀገራትም በኮንፈረንሱ ልምድ በመቅሰም ወደ ትግበራ እንዲገቡ ኮንፈረንስ ወሳኝ መሆኑን ጠቁመዋል። የዚህ አመት ኮንፈረንስ መሪ ሀሳባችን በ21ኛው ክፍለ ዘመን የመጀመሪያ ደረጃ ጤና ክብካቤን ማሳደግና ሰውን ማስቀደም የሚል ነው። ይህን ስንል ሀሳብ ብቻ አይደለም፣ ወደ ትግበራ መግባት እንዳለብን አመላካች እንዲሆን ታስቦ ነው። ለእኛ የመጀመሪያ ደረጃ ጤና ክብካቤ ፖሊሲያችን ላይ የተቀመጠ ሀሳብ ብቻም አይደለም፣ የጤና ስርዓቱን ለማሻሻል ትልቅ መሰረት የምንጥልበትም ነው። ኢትዮጵያ ባለፉት አመታት የመጀመሪያ ደረጃ ጤና ክብካቤን ለማሳደግ ረዥም ጉዞን ተጉዛለች። በውጤቱም የማህበረሰቡን ጤና የሚያሻሽሉ አገልግሎቶችን በገጠርና በከተማ በጤና ኤክስቴንሽን ባለሙያዎች በመታገዝ ተደራሽ ማድረግ ችለናል። ይህ ደግሞ ለመላው አፍሪካውያን መነሳሳትን የሚፈጥር ነው። በዓለም ጤና ድርጅት የአፍሪካ ዳይሬክተር ፕሮፌሰር መሐመድ ጃናቢ ኢትዮጵያ በዘርፉ እየሰራች ያለችውን ስራ አድንቀው አህጉሪቷ የጤና ሉዓላዊነቷን ለማረጋገጥ የመጀመሪያ ደረጃ ጤና እንክብካቤን በውጤታማነት መተግበር እንደሚገባ ታሳስበዋል። ኢትዮጵያ የመጀመሪያ ደረጃ ጤና ክብካቤን በመተግበር የረጅም ጊዜ ልምድ ያላት አገር ናት። ለዓለም ተሞክሮ የሚሆን ማህበረሰብ አቀፍ አገልግሎትን በመስጠትም አሪያ የሚሆን ስራን ሰርታ አሳይታለች። የአህጉራችን ህዝብ ቁጥር አሁን ካለበት አንድ ነጥብ ሁለት ቢሊየን በሀያ ሀምሳ ወደ ሁለት ነጥብ አምስት ቢሊየን ይጨምራል ተብሎ ይጠበቃል ይሁን እንጂ በየአመቱ የዓለም የጤና ድርጅት በቀጠናው መሰረታዊ የህብረተሰቡን ጤና የሚጎዱና አፋጣኝ ምላሽ የሚሹ በመቶዎች የሚቆጠሩ ችግሮችንም በየአመቱ የሚያገኘው ከዚሁ አህጉር ነው። ስለዚህ የሁሉም ነገር መሰረት የሆነው የጤና ሉዓላዊነታችንን ለማረጋገጥ ለሁሉም ተደራሽ የሚሆን የመጀመሪያ ደረጃ ጤና ክብካቤን በውጤታማነት መተግበር አለብን። ፎር አፍሪካ ኢት ኢዝ ኦልሶ ዘ ፋውንዴሽን ኦፍ ሄልዝ ሶቨሬንቲ። በመክፈቻ ስነ ስርዓቱ ላይ ኢትዮጵያ በዘርፉ የሰራቻቸው ስራዎችን የሚያሳይ አውደረ እየቀረበ ሲሆን ኮንፈረንሱ ለተከታታይ አምስት ቀናት በተለያዩ ሁኔታዎች የሚቀጥልም ይሆናል። በደብረ ብርሃን ከተማ በጫጫ ክፍለ ከተማ አሲዳማ አፈርን በማከም አርሰው በስንዴ ሰብል የሸፈኑ አርሶ አደሮች አመርቂ ውጤት እንዳገኙ ተናገሩ። የከተማው የግብርና መምሪያ ከልማዳዊ አሰራር የወጡ ዘመናዊ መንገዶችን በመከተል ለውጥ ለማምጣት እየተሰራ እንደሚገኝ ገልጿል። አበበቻው ላሸት ዝርዝሩን ይዛለች። ለመኸር እርሻ ስራ አይሆንም በማለት በርካታ መሬቶች በቀበሌው ጦም ሲያድሩ ኖረዋል። እንዲህም ሲል ገሪማ እንጂ ስንዴ ማልማት ይቻላል ብሎ የሚያስብ አልነበረም። በ2016 2017 የምርት ዘመን ማልማት ይቻላል የሚል ሙሉ እምነት የያዙ አርሶ አደሮች በክላስተር ማልማት ጀመሩ። ለውጦች መጡ። ይኸው በዘንድሮ የመኸር ዘመን ከ482 ሄክታር በላይ በኩታ ግጥም ማልማት ተቻለ። ውሃ ነው የሚይዘው ይሄ በባህሪው ውሃ ይዛል። ማጠንፈፍ ግን እንችላለን በሚል በማጠንፈፍ ይሄንን ሰራን። አምና ስንገባ ይሄ በሙሉ እህል የሚባል ነገር የለም የለም፣ አንድም እህል አታይ። እንደዛ አዲስ አበባ ነው የምታየው። ሽግግሩን ዘንድሮ እዩት፣ በሙሉ እሁት። አጠቃላይ ዘመኑ የዋጀውን የቴክኖሎጂ ግብአቶች ተጠቅመናል። እርሻችን በዘመናዊ ነው፣ ትራክተር ነው። ግብአታችን ደረጃውን ሳይንስ በሚለው መሰረት ተጠቅመናል። ስንዴ ያልምቻለኝ አሁን ዘንድሮ ስንዴ የሚያለማሁት ያው አንድ ሄክታር ከግማሽ ነው። መጀመሪያ ቀደም ሲል ይሄ መሬት ገሬማ ነበር የሚዘራው። አሁን ግን የግብርና ባለሙያዎች አሉ። የግብርና ባለሙያ ከእነሱ ሙያ በመሸመት ድሮ ይሄ መሬት ውሃ የሚተኛበት ወይንም ደግሞ ገሬማ የምን ዘራው መሬት ነበረ። አሁን ግን እግዚአብሔር ይመስገን። ጥሩ ምርት ይሰጠናል ብለን እናስባለን። አርሶ አደሮቹ እንደሚሉት አንድ መሬት ጦም እንዳያድር እንደ መሬቱ ጠባይ ዘመናዊ አሰራርን በመከተል ማልማት መቻሉን ሰርተን አሳይተናል ይላሉ። ስንዴ ደስ የሚለኝ ስንዴ ጫጫ ላይ በጭብት ተዘርቶ ማያቅ ቦታ ላይ ዘርተን ይህን ማሳየታችን እጅግ በጣም እርካታ ይሰማኛል። የዚህ ተለምዶ አልነበረን ነበር ቀደም ሲል ሌላ ሌላ ምርታኖችን እንጀምጠቀሙ ስንዴን እንደዚህ አንጠቀም ነበር። በዛ ነው የምገባሁበት። እውነትም ከዛኛው በተሻለ ሁኔታ እንጂ ከዛኛው በተሻለ በታች አይደለም ያገኘሁት። የደብረ ብርሃን ከተማ ግብርና መምሪያ ኃላፊ መርሻ አይሳ ነው። የተሻሻሉ አሰራሮች የምርት እድገት የሚያመጡ መሆናቸውን ማሳያው የሰሪቲ ቀበሌ የሰብል ቁመና ነው። አይሆንም የተባለው መሬት ምርታማ ሆኗል ይላሉ። እዚህ አካባቢ የመካናይዜሽንን በተለይ በትራክተር የማረስ እና በፓኬጁ መሰረት ቴክኖሎጂዎችን የመጠቀም ልምድ ከጊዜ ወደ ጊዜ እየሰፋ ያለበት ሁኔታ ነው ያለው። በዚህ ደረጃ የሚገለጽ የሰብል ቁመና ማድረስ የተቻለበት ሁኔታ ነው ያለው ማለት ነው። ሁለተኛ እዚህ አካባቢ ላይ የከፍተኛ የቦታ አቀማመጥ ሀይላንድ ከመሆኑ ጋር ተያይዞ አካባቢው በቀላሉ በአሲዳማ አፈር የተጠቃ አካባቢ ነው። በተለይ በዚህ ዓመት በኖራ መሬቱን የማከምና የማልማት ስራ በስፋት የተሰራ ከመሆኑ ጋር ተያይዞ ውጤታማ የሆነ የሰብል ቁመና ያለበት የመኸር ዘመን ነው ብለን ነው በእኛ በኩል እየገመገምን ያለ ነው። ሁሉም አርሶ አደር የተግባሩ ተከታይ እንዲሆን የልምድ ልውውጦችን በማድረግ ቀበሌው የአምራች አርሶ አደሮች መገኛ እንዲሆን ጠንክረን እንሰራለን ነው ያሉት አቶ መርሻ። ከተባበርን ብዙ ነገሮችን መቀየር እንደሚቻል በብሩህ ተስፋ የመጀመሪያ ሙሉ ሳይክል የተገነባው የቅድመ መደበኛ መማሪያ ክፍል ማሳያ ነው ሲሉ የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ብሸት ተናገሩ። በ13.5 ሚሊዮን ብር 12 ክፍሎች ያሉት ሶስት ብሎክ የቅድመ መደበኛ መማሪያ ክፍል ተመርቋል። ብርቱካን ማሞ የ2018 ትምህርት ዘመንን ውጤታማ ለማድረግ ከቅድመ ዝግጅት ምዕራፍ ጀምሮ በርካታ ተግባራት ተከናውነዋል። እንደ ደብረ ብርሃን ከተማ ትምህርት መምሪያ መምሪያው አዲስ የጀመረውን የልዩ ፍላጎት ትምህርት ማስፋፊያ በብሩህ ተስፋ አንደኛ ደረጃ ትምህርት ቤት ተግባራዊ ሲያደርግ የቅድመ መደበኛ ተማሪዎችን ጥያቄም በመመለስ ነው። ትምህርት ቤቱ ባልተመቻቸ ሁኔታ ከ ሶስት መቶ በላይ የቅድመ መደበኛ ተማሪዎችን ያስተምር ስለነበር የተመቻቸ ክፍል ይገንባልን የሚል ጥያቄን ያቀርብ ነበር። የትምህርት ቤቱን ጥያቄ የመለሰ ግንባታ በማከናወን ደረጃውን የጠበቀ ትምህርት እንድንሰጥ አስችለውናል ይላሉ የትምህርት ቤቱ ርዕሰ መምህር አብርሃም ተሰማ። ደረጃውን የጠበቀ ስንል ከቤቱ የአካል ጉዳተኛ ሆኑ የሆነ እክል ላይ የሆነ ሕፃን ሲመጣ ምቹ ነው ለሱ ማለት ነው። ስለዚህ ስፔሻል ኒድ ተማሪዎችንም አብረን እንቀበላለን ማለት ነው። ከህጻንነቱ ጀምሮ የትምህርት ቤቱን አትሞስፌር ለምዶ እሱም ከማንኛውም መደበኛ ተማሪ ጋር እኩል እንዲማር ይደረጋል ማለት ነው። 35 ተማሪ ይዘን ነው በስታንዳርዱ መሰረት እናስተምራለን ብለን የምናስበው 12ቱም ክፍል ስራ ላይ ነው የሚውለው ማለት ነው። ስለዚህ የነበረውን ችግር ከመቅረፉም በላይ ተማሪዎች በነጻነት ከአደጋ ነጻ በሆነ ትምህርት ቤት ውስጥ መማር እንዲችሉ ነው ምቹ ሁኔታ የተፈጠረው ማለት ነው። የተገነቡት የመማሪያ ክፍሎች የተማሪዎችን የመምህራንና የወላጆችን ጥያቄ የመለሰ ነው። በአግባቡ በመደራጀቱም ብቁ ዜጋን ለመፍጠር ያስችላል። ትምህርት ቤቱ ተማሪዎችን ተወዳዳሪ በሚያደርጉ የክፍል ውስጥና የክፍል ውጭ የትምህርት ቁሳቁሶች እየተደራጀ ይገኛል ያሉት ደግሞ የከተማ አስተዳደሩ ትምህርት መምሪያ ኃላፊ ወይዘሮ መቅደስ ብዙነህ ናቸው። ኤዱኬሽን ፓርትነር ኢትዮጵያና ከተማ አስተዳደሩ በጋራ ሆኖ የገነባው ግንባታ ነው። 60 ፐርሰንቱም ከተማ አስተዳደሩ ነው የቻለው ለግንባታው አርባ ፐርሰንቱን ደግሞ የኤዱኬሽን ፓርትነርን ኢትዮጵያ ነው። ይሄ ሲባል ጠቅላላ ፕሮጀክቱ ወደ ሀያ አንድ ሚሊዮን ብር የሚጠጋ ፕሮጀክት ነው ግንባታው። ከዚህ ውስጥ አስራ ሶስት ነጥብ አምስት ሚሊዮን ብርን የፈጀው ሌሎች በሂደት የሚሰሩ ለስልጠና እና ለቁሳቁስ ማሟላት የሚውሉ ይሆናል፣ መቃሪ ገንዘቦች ማለት ነው። ስለዚህ ይሄ ትምህርት ቤት እግል ትምህርት ቤቶች ላይ የምናያቸውን የተሟላ የቅድመ መደበኛ መማሪያ ክላስ እንዲሁም ደግሞ የሰለጠነ መምህር ያሟላ ሆኗል ማለት ነው። የብሩ ተስፋ ትምህርት ቤትን ጥያቄ ተቀብለን ወደ ተግባር እንድንገባ ያደረጉንና ያገዙንን ኤዱኬሽን ፓርትነርስ ኢትዮጵያን እናመሰግናለን። ትውልድን መቅረጽ ላይ እየሰራን ነውና ለሌሎች ተቋማትም ምሳሌ የሚሆን ተግባር ተከናውኗል ብለዋል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በድሉ ብሸት ብሩክ ተስፋን ሊያስብሉ የሚችሉ መምህራኖች፣ ርዕሰ መምህራኖች እና ወላጆች ያሉበት ተቋም ስለሆነ ይሄ ግንባታ እንደ አንድ አቅም ሆኖ ተወዳዳሪ ተማሪ በስነ ምግባር፣ በአካዳሚክ ሙሉ ተማሪ ለማፍራት የሚደረገውን ጥረት አንዱ የሚያሳካ ግንባታ ነውና የተገነባው በአግባቡ መጠቀም፣ ተማሪዎችን በአግባቡ መቅረጽ፣ በአግባቡ ማስተማር፣ ያሉ ግብአቶችን በአግባቡ መጠቀም ደግሞ ከትምህርት ሙያተኛውና ከመምህራን ከትምህርት ቤቱ ስለሚጠበቅ ይሄ ተጠናክሮ እንዲቀጥል ነው የምንፈልገው። በትምህርት ቤቱ ልጆቻቸውን የሚያስተምሩ ወላጆችም ልጆቻችንን በአግባቡ የሚቀርጽ ትምህርት ቤት ተገንብቶልናል፣ እናመሰግናለን ሲሉ ምስጋናቸውን አቅርበዋል። አሁን የተሰራው ና፣ የበፊቱ ያው ቆርቆሮ በቆርቆሮ እንደነበረ ነው ማውቀው። ያስተማርኩትም እዛ ነው። አሁን ደግሞ ያው ጽድት ብሏል። በጣም ደስተኛ ይሆናሉ ማለት ነው። ከቤታቸው ይልቅ እንዲያውም ትምህርት ቤት እንዲመጡ ይችላሉ ማለት ነው። የእግረኛ መንገድ ያለው ጥሩ የሽንት ቤቶች አሉት። የእጅ መታጠቢያ ለብቻው ያለው የመጠጥ ውሃዎች በየክፍሉ በራ አካባቢዎች የተሰሩለት ዙሪያውንም የተፋሰስ ስራዎቹ የተሻሉ በሚባል ደረጃ ናቸው። እኔም ባለሙያ ነኝ፣ ያውቃለሁ። በደንብ ተከታተያቸዋለሁ ስራውን። ጥሩ የስራ ሁኔታ ነው ያየ ነው በመጨረሻ ም አጫጭር ዜናዎችን ወደ እናንተ እናደርሳለን። ረህመት አደም ታቀርባቸኋለሽ። ተከታትለን እንመለስ። የ የኢትዮጵያ ግዙፍ የልማት እቅድ ፕሮጀክቶች ለኢንዱስትሪ እድገት መፋጠን ጉልህ ሚና እንደሚኖራቸው የኢንዱስትሪ ሚኒስትር መላኩ አለበል አስታወቁ። የኢንዱስትሪ ሚኒስትር አቶ መላኩ በጥቂት ዓመታት ውስጥ ለኢንዱስትሪ ምርታማነት የተደረገው ድጋፍ ዘርፉ ተጨባጭ እድገት እንዲያስመዘግብ መሰረት ጥሏል ብለዋል። በተለይም የአፈር ማዳበሪያ ፋብሪካና የተፈጥሮ ጋዝ የማዕድን ልማት ፋብሪካ ፕሮጀክቶች የግብርና ምርታማነትን በማሳደግ ተጨማሪ የኢንዱስትሪ ግብዓት በመሆን ለኢኮኖሚው ማንሰራራት መሰረት የሚጥሉ መሆናቸውን አስረድተዋል። የተፈጥሮ ጋዝ ፋብሪካ ፕሮጀክቱም አምራች ኢንዱስትሪው አማራጭ የኃይል አቅርቦት እንዲያገኝ በማስቻል የምርት ተወዳዳሪነትን በማሳደግ ለኢንቨስትመንት ፍሰት ጉልህ ፋይዳ እንደሚኖረው አስረድተዋል። በመጀመሪያ ዙር የተመረቀው የተፈጥሮ ጋዝ ፋብሪካ የኢትዮጵያን የኢንዱስትሪ እድገት ተመጋጋቢነት የሚያሳይ መሆኑን ገልጸዋል። የኢትዮጵያን ሀገራዊ ሁለንተናዊ የኢኮኖሚ እድገት ለማስቀጠልም በአምራች ኢንዱስትሪ ዘርፍ የተመዘገቡ ስኬቶችን ለማስቀጠል በትኩረት እየተሰራ እንደሚገኝ ተናግረዋል። የኢትዮጵያን የኢንዱስትሪ ምርታማነት ለማነቃቃት የተወሰዱ ሀገራዊ የማይክሮ ኢኮኖሚ ማሻሻያዎችና የፖሊሲ እርምጃዎችም ለዘርፍ እድገት ተጨባጭ ውጤት እያስመዘገቡ መሆናቸውን አብራርተዋል። ዘገባው የኢዚያ ነው። በአሜሪካ ነዋሪ የሆኑ ኢትዮጵያውያንና ትውልድ ኢትዮጵያውያን የታላቁ የኢትዮጵያ ሕዳሴ ግድብ መጠናቀቅን በድምቀት አከበሩ። በ በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱ አለም እንደተናገሩት ህዳሴ ግድብ ኤሌክትሪክ ኃይል ማመንጫ ብቻ ሳይሆን የኢትዮጵያ ማንሰራራት ዘመን ማሳያ ነው።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 የዓመቱ ምርጥ መምህርት ወይም መምህር ወይም አሰልጣኝን በውድድር በመለየት ሽልማት እንደሚኖር ተነግሯል። የዓለም አቀፍ መምህራን ማህበር ስራ አስፈጻሚ ቦርድ አባልና የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮሐንስ በንቲ ጥሩ አቅምና ውጤት ያላቸው ሙያውን በስፋት ባለመቀላቀልና ከሙያው ክብደት አንጻር ለዘርፉ የሚደረግ ማበረታቻ ውስን መሆን እየፈተነ ላለው ሙያ የመምህራን ቀን መከበር አስተዋጽኦ አለው ብለዋል። ለትምህርት ጥራትና ብቁ መምህራንን ለማፍራት ብሎም በሙያው ለማቆየት በሀገር አቀፍ ደረጃ መምህራን የሚመሰገኑበት መድረክ በስፋት እንዲካሄድም ጠይቀዋል። መምህርነት ሁሉንም ሙያዎች አምራች እንደመሆኑ ሙያውን ከማሳደግ አንጻር ብዙ ማበረታቻዎች መኖር አለባቸው። ሙያውን ካልደገፍ ነው ሌሎች ሙያዎች ሁሉ ጉዳት ላይ ይወድቃሉ ሲሉም አስገንዝበዋል። ዘገባው የኢዚያ ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለእለቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብሯችሁን ቆይታችሁ ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ጊዜ ይሆንላችሁ።